ናቸው ። ለሳምፕል የመጡ ናቸው። ፋሚሊዎች ራይዘር እነዚህ አሁን ላለብሰው ምናምን አይደለም። ከቸርሽ ግን ወገብ ቁጥሩንና ቁመቱን ምናምን መለካት ስለምፈልግ ከይቅርታ ጋር

ተገልብጧል ተብያሉ። መገልበጡን ስለሰማው ስንለካ አሁን እንደዚህ ሳይሆን መለካት ያለብን እግሩ ወደ ላይ ስለሆነ

ጥሩ አድርጋችሁ ተከፍቶለትና ያው በዚህ ነው የሚሸነው። እሺ፣ ምንም ፓምፐርስ ምንም ነገር የለም። እኔ መቶ ፓምፐርስ ምናምን ምናምን ቢል ወዲያው ፖፖ ላይ ምንድን ነው በቃ በቃ እንጠብቀለን። ለማንኛውም ፋሚሊዎች ልክ እንዳመጣ ነው ፖፑ ላይ አይ ካለ ደግሞ ማለት ነው። ይሄ ደግሞ ኮፍያ ያለሽ ብርድ እንዳይመታው ነው ባይዘወይ ለምንም ነገር እንዳይቸገር ብዬ ሳምፕሎቹን ራሱ የሚገራር ማድረጌን ያመጣኋቸው እና የኔ ወድምን መሰለሽ። ታሪኩ ታሪኩ ከዚህ ነው የሚጀምረው። የታረኩ ሰኔ ሀያ ሦስት ነበር ሞትኩ በሰሞትበት በሰደፉ መጠቅ። እሺ ለማንኛውም እየገፋ ነው፣ ግን የምር ወደ አንድ ጎን እየተጣመመብኝ ነው። ረቶች ነው እኔ እና እሱ እኮ ተስማምተን ነው ምንኖረውቢረግጠኝ ባይመቸው ቢመቸው ዝጀምሮ እኔ እንዳትወጣ አልኩት። እኮ እኔ እኮ ፋሚሊዎች ግራ እየገባኝ ነው። አሁን አሁን እንዳትወጣ አልኩት። መች ነው እሺ የምትወልጂው? አትርገጠኝ። ይቅርታ አውቂ ኳር ለሚረገጥኩሽ ነገር ፍለጋ ነው። በቃ በሰላማዊ መንገድ መተሽ በሰላማዊ መንገድ ላለመሄድ አረገጥኩሽም እሱ ሲረግጦች ምንም አትይውም። እኔ ስረግጦች ግን ከእሱ በለጠብሽ እና ድሮስ ቤቱ ነው፣ ቤቱ እንደፈለገ መሆን ይችላል እንዴ! ተጀመረ ከገና ካአሁኑኑ እሱ ሲራገጥ ዝም፣ እኔ ስራገጥ እንዲ ከተጀማመርን እንግዲህ ፋሚሊዎቼ ነገ ከነገ ወዲያ ከማንም ጋር አይወዳደርም ማለት አልገባኝም። አንተ ልትጎዳደር መፈለገ ራሱ ድፍረት ነው፣ ድፍረት ነው። እኔ ባኖር እኮ እሱ ያመጣው በቃ። አሁን ረዲ መጥቷል፣ የበላይ ሆኗል። በቃ በቃ አድርጌ ዋጋ ከፍ ያመጣሁትን ነገር እንዲህ በቀላሉ ምን ኖሩታ? እሺ፣ ለማንኛውም እንዲፈታ ዘና እንድትይል ነበር ዛሬ የጠራዎች ማለት ነው። ቀን ሙሉ ደብሮች እንደዋልሽ መረጃ ደረሰኝና ከፋ ሚልሽ ያው በውስጡ ስለሚ ስለማይናገር ነው እንጂ ማለት ነው ብዙ መናገር የሚችላቸው ነገሮች ቢኖሩ ጉዳቱን ስሜቱን ያሁን የሁሉ ነገር አብረን እንዳላሳለፈ ሰው ሆና ሴት ያውቃል ሴት አውቃል ያለው አልችም እኔን አታውቂኝም ያኔ ነበር አላውቅህም ማለት እሺ ለማንኛውም ጊዜ አለሽ አሁንም ቢሆን ከቻልሽ ከማውለልችነስ እስኪ አንድ ቀን እንኳን ቼካ የሚባለውን ነገር እናደርግ እኔ ወደ ቁም ነገሩ ስገባለሁ ማለት ነው። ቀደ ነው ግን ደግሞ ዛሬም በጣም ስላስጨነከኝ ነው የመጣሁት የሆነ ነገር ተፈጥሮ የሆነ ነገር ምናምን ብቻ ምንድን ነው የሆነው ብዬ ነው የመጣሁት እንጂ

የምለው ሁልሽም ሴቶች ሴቶች ሴቶች ሴት በሙሉ የሆነ ቀን ነበር። ይቅርብኝ ምን ጨርሽው ጨርሽው ጠ ስለዚህ፣ አብረን እንሂድ። እኔ ቼክ አፕ የለኝም። እነዚህ ልብሶች ደግሞ አ በ እመልሳቸዋለሁ። ከዛም ባለፈ ደግሞ ማለት ነው አብረን አንድ ቀን እንኳን አብዛኛውን ጊዜዋን አልሄደችም፣ እና ቢያንስ አሁን እንኳን ለመጨረሻ ጊዜ የመጨረሻ አስራ አንደኛው ሰዓት ላይ አብሬሽን እንድትሄድ ይፈልጋሉ። ስለዚህ አብሬሽን እንድትሄድ አብሬሽ መሄድ ይፈልጋሉ። አብሬሽ መሄድ ይፈልጋሉ። ይሁን ግን ቼክ አፔ ገና ነው።

ወንድ ልጅ ተወልዶ ካልሆነ እንደ አባቱ ይባላል፣ አባባል አለ እና ፋሚሊዎቼ እንግዲህ እንገኛ በእኔው ነው በአባቴ ነው የሚወጣው። አታስብ፣ ምን ነው፣ ልክ እንደወጣ ፋሚሊዎች መግቢያ ይጀምራል። ሰላም ሰላም፣ የአባቴ ቤተሰቦች እንዴት ናቸው? በያላችሁ በሰላማችሁ፣ ይታ እኔ ልጅ እኔ ማነኝ? ከዛ ማለት ነው እኔ እናቴንና አባቴን አልወዳቸውም፣ ሳልፈልግ ነው የመጣሁት ይላል ይላል ለመጣሽ፣ ለማንኛውም ፋሚሊዎች በጣም መስመራል። እያለፍክ ነው ማለት ነው። አሁን እምትለኝም ብለህ ትጨርሳለህ ወይስ አጨርስ? ጨረስ ካልሽ ምን አማራጭ አለኝ? ይጨርሳሉ። ግን ደግሞ ፋሚሊ ፋሚሊዎች ቢያንስ የምሬን እውነት ብዙ ሰዎች ይቆጡሻል። ስለዚህ አብረሽን ዛሬ እንሂድ አትሄድም? ኧረ እኔ አልሄድም። እኔ ሲጀመር ቀጠሮ አለኝ በኋላ

እና ቼካፕ ደግሞ ገና ነው። ቀኔ እኮ ዛሬ በቃ ቼካፕ ዛሬ አይደለም፣ ሁለት ቀን አለኝ። በቃ እኔ እደውልልሃለሁ። እሺ፣ ዛሬም ጥረሽኝ ሲሉ ነው። አብረሽኝ አትሆኝም? እርግጠኛ ነሽ? ለምን ለምን ሆናለሁ? ምን አደርጋለሁ? ስልጠና ምን ችግር አለው? አሁን ዛሬ አብረሽኝ አትሆኝም? ልሂድ ልሂድ።